ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ወይኔ ውዶቼ ዛሬማ ቀኑ አልመሽ ብሎኛል። በዛሬ ደግሞ ስራ ነበርኩኝ ምናምን ቴ ምክንያቱም ሰሞኑን ሰርጋችን ነው ብዬ ተናግሬያለሁኝ። ያው እኛ ባናገባም የእብሩክዬና የሀይሚዬ ሰርግ ልክ የእነሱ ደስተኛ ከሆኑ በቃ ከሰርግ አይተናነስም። የነሱ ደስታ እንደዛ በሉት። ሰው ስለተጋባ ምናምን ምናምን ይሄ ምናምን ወደ ሌላ ሰርግ ሰርግኛ ደስተኛ ከሆኑ ሰርግ ነው አለቀ። ይሄው ነው በእኛ አገላለጥ ትላላችሁ። የእኔ ውድ ቤተሰቦች አላችሁልኝ ወይ? እኔ መጥቼ ላችኋሉ። ወይ ወይ ጉድ እኔ እኮ ሚገርመኝ የሚገርመኝ እነዚህ ልጆች ፍቅራቸውን በጭቅጭቅ የሚገልጡት ነገር ደግሞ እኮ ሲያምሩ ሲጨቃጨቁ ደግሞ እኮ ራስ በራሳቸው ሲወቃቀሱ ተወቃቅሰው ደግሞ ሲግባቡ ተግባብተው ደግሞ ችግሩን መልሰው ሲፈቱት ወይ ልጅ እኮ ፍጥረት እኮ ናቸው ብርኬና ሀይሜ እኔ አንዳንድ ጊዜ ግራ ግብት ይለኛል ማለት ይሆናል ሌላ ሰው ፍቅሩን በቃል ይገልጣል እወድሻለሁ እሞት ልሻለሁ ሰበር ልሻለሁ ምናምን የሆነ ቃል ይደረድርላቸዋል ሰላሳ አይነት የብሩኬና የሀይሚ ግን በዝ ወጥቶ በዝ ገብቶ የሆነ በወቀሳ መልኩ ነው ፍቅራቸውን የሚገላለጡት ትላላችሁ። የሪነ አሪ መቻችሁ ደግሞ እኮ እንዴት እንደምታምሩ ስትጨቃጨቁ ሶስተኛ ሰው ቢገባ ያስጠላል። አሁን ሁለታችሁ ስትሆኑ በጣም ነው የምታምሩት፣ በጣም ከሚባለው በላይ የኔ ማሮች ሁሉ ጊዜ እንደዚህ ደስተኛ ሆኑልን። ሌላው ደግሞ በጣም ኢምፖርታንት የሆነ ነገር፣ ትናንትና ሀይሚዬ እኔ እንደዚህ የሴቶች ጣጣ ላይ ነኝ ምናምን እያለች ነበረ። ለካ ናጅሪ ጠንፌ እሷን አቪውዝ አድርገዋት ነበረ። እኔ ምለው ኮመንት አላየሁም፣ ቤተሰብ አይቼ ቢሆን አጥባቸው ነበረ። ሀይሚዬ አላየሁልሽም እኔ። እና አታፍርም ወይ የምትሏት ለምንድን ነው የምታፍረው? ይሄ የተፈጥሮ ጉዳይ ነው። አንደኛ፣ ሁለተኛ ነገር ደግሞ ምን ያሳፍራታል? ለምትወደው ልጅ፣ አጠገቧ ላለው ስለሚረዳት መሰለኝ የተናገረችው እንደሚረዳትም፣ ስለምትተማመንበት ስለምትተማመንበትም ስለምትኮራበትም ነው የተናገረችው። አንድ ሰው እኮ ሊያዳምጠው ለሚችለው ሰው፣ ሊረዳው ለሚችለው ሰው፣ ለራሴ ላለው ሰው እሷ አሁን ለብሩኬ እንደ ራሷ ስለምታየው ነው። ከሱ ውጭ ለሌላ ሰው ቢሆን የተናገረችው ለሱ ጓደኞች ቢሆን የተናገረችው አይኖ ያሳፍራል። ምን አስባ ነች ልጅ ምናምን ነገር ያስብላል። ብሩኬ ግን እዚጋ አመመኝ ብላ ስለ የሴቶች ጣጣ ምናምን ነገር አወራችው እና ለማን ልታዋረው ፈልጋችሁ ነው? የአራት ልጆቹ አባት እኮ ነው። ምን ሆናችሁን? ያዙ ይልቀቁኝ። አታፍርም እንዲ እናንተ አታፍሩም እንዲ እንደዛ አይነት ኮመንት ስትጽፉ ምን? እሺ፣ ምን ያሳፍራል? ምንም ያሳፍር ነገር አለ? ያለውን ነገር ነው የተናገረችው። ጉድ እኮ ነው። እኔ እኮ እነዚህ ሰዎች በጣም ነው፣ በቃ ልጅቷን ለመስበር የማይሄዱበት መንገድ ጎዳና የለም። እኛ ደግሞ አስተካክለን ፋክት ፋክቶን እንናግራቸዋለን። ሀይምዬ እኔ እናት፣ አንቺ ልብሽ ውስጥ ያለውን ነገር ውዴታም ይሁን ፍቅረም ይሁን በቃ አትናቆት የሚሆን ባገኘሽው አጋጣሚ ለብሩኬ ግለጭለት መብትሽ ነው። አንቺ እንደፈለግሽ ደግሞ ሌላው ነገር ደግሞ እንደፈለግሽ ለቡሩኬ ቅብጥ በይ፣ በቃ ቅብጥ በይ፣ አለቀ። የራሴ ሰው ነው። ማንስ አገቦ ስለ አንቺ ምንስ ይመለከታቸዋል? የኔ እናት፣ የኔ ትንሽዬ፣ ማንም ምንም አለ ብለሽ ቦታ አትስጭ። እውነቴን ነው። የሆነ አታፍርም። እንዲ ስላሉሽ ራሱ መልስ መስጠት የለብሽም ነበረ። እኔ ተናድጃለሁ። መልስ መስጠት አያስፈልግም። እነሱ እንደዛ ሊሉ የቻሉበት መንገድ ምንድን ነው? ሌላ ነገር አስበውት ነው። እንዴት ለወንድ ልጅ እንደዚ ትናገራለይ? ምናምን በቃ ሌላ በሌላ መንገድ ምናምን። ብሩኬ የራሳቸው አርገው እኮ ስላሰቡት እኮ ነው። ሀይሚዬ ይህኒ ቀብራራን ይህኒ ሸበላ ነው። አ ብንዴ እንዴ ኮራ በል ፈታ በል የኔ ቀብራራ የኔ ሸበላ ኮ ብለሸዋል። አንቺ ራስሽ በይና ነገርያቸው። ምንም ማብራሪያ አያስፈልግም። ከዚ እያዘለለ የኔ እናት እንዲ እሱ ቅማሟን ራሱን ንግስት የልጆቹን እናት ሊያዝናና ልጆቹን እናት ሊያዝናና ይዞ መጣ፣ ዝህ ከተማ። እናንተ ምን ያንሸዋክካችኋል? እንዲ እኔ ኳ አፍቃሪዎቹ በእርግጠኝነት ታንቀዋል፣ ወይንም ክሮልክስ ጠጥተዋል። ውዶች እኔ መረጃ አልደረሰኝ ከደረሳችሁ ንገሩኝ የምሬን እንሄድበት ግን ያው እንደሚታነቁና ክሬልስ እንደሚጠጡ እርግጠኛ ስለሆንኩኝ ነው እንደዛ ምነግራችሁ በእርግጥ ወዳጅ ትክክለኛ ወዳጅ እንደዚ አይነት ኮመንት ሲጀመር አይጥፈም ሆነ አታፍርም ምናምን አይልም በቃ ይረዳል መንገዱ ለምን እንደዚህ ልትል ቻለች ሀይሜ ምን አስባ ነው ማለት መናገር ላለባት ሰው ነው ወይስ አይደለም ብለው አንደርስታንድ ስለሚያደርጉ ሃይሚ ደግሞ ልክ ስለሆነች መናገር ላለባት ሰው ለራሷ ሰው ስለተናገረች በቃ እንደዛ አድርገን ተረድተናል። ተረታ ዝምን ዝም ያልነው ሀይሚ እያይዞች ምናምን ምናም ብለን ያለፍ ነው እኛ ማለት ነው። እነ ሰገጤ ግን አታፍሩም ያሉ ይዟችሁ ሄድ ነገሩ ምን አገባኝ፣ እዛው ተገተሩ። እንደዛም እኔ ራሴ እኮ ክፉ ነገር የሚያናግሩኝስ ዳታ ብዱኝ ነው። ለማንኛውም ውዶቼ ዛሬ ብሩኬና ሀይሚ ነገሩ፣ ባለፈው ለታ ብሩኬ ምን አለመሰላችሁ እኛ ልጆች ነን መጫወት አለብን ብሎ ነበር የሆነ ታይም ላይ እና ዛሬ ለየት ያለ ቦታ መጫወቻ የሆነ በረዶ ምናምን ያለበት ቦታ ላይ ሀይሚን ብሩኬን ፈታ ሲሉ ነው ያሉት። በጣም ደስ ይላል። ሁልጊዜም እንደዚህ ፈታ በሉልን። እንደዚህ ፍቅር በፍቅር ስትሆኑ እንዴት እንደምታምሩ በተለይ ደግሞ ስትደማመጡ፣ ስታዋሩ፣ ስትግባቡ ውህ እግዚአብሔር መድኃኔ ዓለም ፍቅራችሁን ያርዝምላችሁ፣ ጥላታችሁን ያረቀላችሁ፣ እንደው በፍቅር ኑሩልን የእኛ ውዶች። እንደው ይሄ ጠቡ ምናምን ነገር ከእናንተ ይራቅ፣ እልም ብሎ ይቅር። እዚሁ ዱባይ ቀርቶ እዚሁ እዚሁ ዱባይ ይቅር፣ ይሄ ምናምን ምናምኑ ዱባይ ይቅር። በሰላም እንደዚህ ፍልቅልቅ ልቅልቅ ስትሉ ኢትዮጵያ ተመለሱልን። ይሄ ነው ማለት ንፈልገው የእኔ ውዶች። ሀይሚዬ ለማንንም ቦታ አትስጭ። አሁን አንቺ እዚ ልትዝናኝን የመጣሹ ፈታ ልት ሪላክስ ልታረግን የመጣሹ ለማንንም ቦታ እንዳሰጪ። ኮመንት አንብበሽ ለማንም ሰው ኮመንት ስትመልሽ እንዳላይ፣ ከዚ በኋላ እንዳልሰማም እንዳላይም። በቃ ኖ ናቂ፣ ንቀሽ ተያቸው። እንደዚህ አይነቶቹ ሰዎች ያንችን ደስታ አይፈልጉትም። የአንቺን አዘን ነው የሚፈልጉት። ለእንደነዚያ አይነት ሰዎች፣ ጥቃቅን ሰዎች ደግሞ መልስ መስጠት የለብሽም። እኛ አንደርስታንድ ለምናደርግሽ ሰዎች አለን፣ አንደርስታንድ እናደርግሻለን። ይሄን ነው ማለት የሚፈልገው ልዕልቷ ፈታ በያረ፣ ደስ ይበልሽ የእኔ እናት። እንዲህ ደስተኛ ነኝ። በጣም አመሰግናለሁ።